ያልተነካ ግልግል ያውቃል ላሉ፣ ሰሞኑን እንግዲህ በሩታና በአብርሽ ማለ የተፈጠረው አለመግባባት እጅግ በጣም ስር እየሰደደ ከፍተኛ ደረጃ ላይ ይገኛል ማለት ነው። አብርሽም ነፂን ለማግኘት እንግዲህ እንደሚፈልግ ብዙ ጥያቄ መጠየቅ እንደሚፈልግ እየተናገረ ይገኛል። ሩታ ደግሞ እኔ ለቀህ ቡታጅራ መሄድ የለብም፣ ከሄድክም ሁለታችን አብርን ሄደን ነፂን ማግኘት ማዋራት እፈልጋለሁ ብዙ ጥያቄዎችን መጠየቅ እፈልጋለሁ ብላ ነበረ። አብርሽም ደግሞ እንደዛ መሆን የለበትም፣ እስኪ አንቺ ካሸነፍ እኔ ካሸነፍ እናያለን ማን እንደሚያሸንፍ ብሎ እንግዲህ ወደ ቡታ ጅራ ለመሄድ ቆርጦ ተነስቷል ማለት ነው። በዛ መሀል እንግዲህ ኤፍሬም ደግሞ ዛሬ ከባድ መልስ ሰጥቷል። ሩታን በከባዱ እያስጠነቀቃት ነው የሚገኘው። ያ ያለፈ ሕይወቱ ነው። ባለፈ ሕይወቱ እየተነሳሽ እንዲያደረጋለው እንዲላለው ምናምን እያልሽ የሰው ወሬ እየሰማሽ አብርሽን አትረብሹ። ወይም ደግሞ አብርሽ በቃ እንደ ወንድ ቆፍጠን ማለት አለበት እንዳባወራ መሆን አለበት እና አንተ ያልከው ነገርም መሆን አለበት። ቡታጅራ ሄደ ማስተካከል ያለብን ነገር አስተካከል። ሩታ ስትፈልግ እዚህ መቀመጥ ትችላለች። በጭራሽ ይዛት እንዳ እንዳትሄድ በማለት እንግዲህ ሩታ ስነ ስርዓቷን እንድትይዝ እንግዲህ ከባድ ማስጠንቀቂያ ሰጧታል ማለት ነው። አጠቃላይ ስለ ዛሬው ቪዲዮ እና አብርሽ ደግሞ ነፂን ቡታጅራ ሂዶ ማግኘት እንደሚፈልግ እየተናገረ ይገኛል። አጠቃላይ እስኪ ምንድን ነው የተፈጠረው ነገር፣ በነፂ እንደምታውቋት ሆስፒታል ገብታለች፣ በጣም ተጉብርታለች፣ እጇን ቆርጣለች። እና ህመሟን ብንረዳት ኑሮ ያሳለፈችው ነገር ምንድነው ችግሩ ብለን ብንጠይቅ ኑሮ ለዚህ አትዳረግም ነበር። እኔ ለእውነት ነው የምቆመው፣ እኔ ለጥሩ ነገር ነው የምቆመው፣ እኔ ከመልካም ስራ ከሰሩ ሰዎች ግን ነው የምቆመው። እና ዛሬ ስለ ነፂ ስለ አብርሽ ስለ ሩታ እንዲሁም ደግሞ ስለ ኤፍሬምም ማውራት ፈልጋለሁኝ እና የተፈጠረው ነገር ከባድ ነው። እውነት ለመናገር የአብርሽ ጥፋት ነው ብዬ የማስበው፣ አንደኛ ነገር የራሱ እውነት እኮ ሊኖረው ይችላል። ዛሬም ነገም የሆነ እውነት ሊኖረው ይችላል። ግን ደግሞ እሱ ማስረዳት አልቻለም። በስነስርዓት ሩታ ስትጠይቀው ልክ እነሷ ውሸታም አድርጎ እሱ ምንም እንዳላጠፋ አድርጎ ራሱን ነጻ ነው እያደረገ የሚገኘው ች ልጅ ያየችው ነገር አለ፣ የሰማችው ነገር አለ፣ ማወቅ የምትፈልገው ነገር አለ። ልክ እንደ ሚስት ብዙ ነገሮችን መጠየቅ ትፈልጋለች፣ ግን ደግሞ አብርሽ በስርዓት ለማስረዳት አልሞከረም። ያም ሆኖ እንግዲህ አንተ ትብስ አንቺ ተበስ ተባብሎ የገቡበትን ትዳር አንተ ብስብስ አንቺ ብስብስ መባባል የለባቸውም እና ይሄም የሩታ ሕይወት ነው። ይመለከታታል፣ ያገባታል። አብርሽ የሚያደርገው ነገር እያንዳንዱ ነገር ይመለከታታል። ወይም ደግሞ እሱ ማሳወቅ አለበት፣ ሚስቱ ናት። ይሄ ነገር እንደዚህ ላደርግ ነው፣ ይሄ በዚህ እንደዚህ ብሎ ማውራት አለበት። ያ ነገር አይሆንም ካለች አይሆንም ያለችበትን ምክንያት መጠየቅ። ይሄ ለሁለታችን ነገር ነው ብሏል አይደል? የሩታም የአብርሽም ነገር ነው አይደል? ሊያስተካክል ምናምን የሄደው ሩታ ደግሞ ቢዘገይም ችግር የለውም። አሁን ካለብን ችግር ያ ችግር አይበልጥም። ይህን ችግር መፍታት አለብን፣ ቁጭ ብለ መነጋገር አለብን። እኔ ብዙ ቅሬታዎችን እያያዝኩ ነው። አሁን ላይ እያመንኩ አይደለም ለም ስትለው እሱ ደግሞ ከኔና ከአንቺ ማን እንደሆነ እንትን በቃ ማን እንደሚያሸንፍ ማን እውነተኛ እንደሆነ በቃ እናያለን ብሎ እሱ ደግሞ ለመሄድ ነው እየሞከረ የሚገኘው እና ይሄ ነገር ደግሞ ለትዳሩ ኬርለስ እንደሆነ ነው እያሰብኩትኝ። አብርሽ እውነት ሲኖር ሰው ተረጋግቶ ማውራት ሲችል ማስረዳት ሲችል ያኔ የመጀመሪያው ቀን ሁሉን ችግሩን መፍታት ሲችል እሱ ኦቨር በቃ ተናዶ ምናምን ነገር አላደል ችግሮችን እያባባሳቸው ነው የመጣው ምንም መፍትሄ አልሰጠም። እና ያ ሲገርመን ሲደንቀን፣ አብርሽ ያወራበት መንገድ ለሩታ የመለሰበት መንገድ ሲያናድደን ሲያበሳጨን ቆይቶ ሩታ ቢያንስ እርጉዝ ናት። እንደ ሌላው ቀን ጮኋ ተጫጮኋ አይታችኋል። ከጽጌ ጋ የነበረውን ነገር ያኔ በቃ ተበሳጭታ በጥፊ መጥተው በጣም ጮኋ ተናዳ ምናምን፣ ያ ሁሉ ነገር አልፎ ኖርማል ሰው ሆናለች። ችግር የለውም ያኔ ነፍሰ ጡር አልነበረችም። ያኔ በቃ ሀይል ነበራት፣ ወጣት ነበረች ማለት አቅም ነበራት ባጭሩ። አሁን ግን ሁለት ነፍስ ነው ያላት ነፍስ ሌላ ነፍስ ውስጥ አሆዷ ይዛለች። ነፍሰ ጡር ናት። እንክብካቤ የሚያስፈልግባት ከጩኸት ከጭቅጭቅ ከጭንቀት ነፃ መሆን የሚገባት ታይም ላይ ነው። እንክብካቤ የሚያስፈልጋት ታይም ላይ ነው እና ይሄ ርዕስ መጦ አብርሽ እኮ ያለፈ ህይወት ነው ተብሎ እኮ ዝም ቢባል ችግር የለውም እኮ፣ ግን ያለፈ ህይወትም ቢሆን ዛሬ ድረስ ተከትሎት መጦ በሱ ምክንያት ሴት ልጅ እያለቀሰች ነው። ሴት ልጅ እጇን ቆርጣለች፣ ተናዳለች፣ ተበሳጭታለች። ውሸት ነው ያሳመማት። እች ልጅ ከህመሟ በላይ ያሳመማት ቁስል የሆነባት ነገር የሰው ምላሽ በቃ ምላሹ ነው ያ ነገር ነው ያበሳጫት፣ ሌላ ነገር አይደለም። አብርሽን እኮ እንደማታገኘው ታውቃለች። ያለፈ ህይወት ያለፈ ነው። ምንም ለዛሬ ያለፈ ሰው ያለፈ ታሪኩ ባለፈ ታሪኩ ሊወቀስ አይገባም። አንድ ሰው ግን ያንን ነገር ሳይቋጭ ከመጣ ዛሬ ላይ እኔን ህይወቴን እያበላሸው ከሆነ መጠየቅ አለበት ባለፈ ህይወቱን ቢሆን እዛ እንደፈለገ ተጫውቶባት አልፎ ከሄደ በኋላ አልፏል ተብሎ ጸጥ ልንል አይገባም። እንደ እውነት እንፍረድ ከተባለ ማለት ነው። እና እኔ ነፂንም ልረዳት ያሰብኩት ይሄ ነው። ሩት አንደኛ ስለ ራሷ፣ ስለ ነገ ህይወቷ ታስባለች። በቃ ነገ የደስ ህይወት ምንድን ነው ጣፈንታይ ብላ ታስባለች። እዚህ ጋር የምታለቅስ ሴት አለች። ህሊኗስ እንዴት ብሎ እሺ ይበላት? አስቡት። በአብርሽ ምክንያት ነው ይሄ ሁሉ ነገር እየሆነ ያለው። ግን ይሄን ነገር አሁንም መቋጨት ይችላል። በአምስት ደቂቃ መቋጨት የሚችለው ነገር ነው። በቃ ከነፂ ጋር የነበረው ነገር ሩታ ማግኘት እፈልጋለሁ ነፂን ብላለች አይደል ኤፍሬም፣ ማግኘት አይጠበቅብሽም ምናምን ብለ መልስ ሰጣል። ስላንተ በኋላ አወራለሁ በደንብ እናገራለሁ። እና አምጥቶ ነፂን ምንድን ነው የተፈጠረው ነገር ብሎ ከካሜራ ጀርባም ሊሆን ይችላል፣ በካሜራ ፊትም ሊሆን ይችላል። ጥያቄውን ጠይቆ መልሱን ያመማትን ያሳመማትን ነገር ቁስሏን ጠይቆ መረዳት አለበት ጥፋተኛ ሆኖ ከተገኘ ይቅርታ መጠየቅ አለበት የእሷ ጥፋትም ከሆነ ይህን ይህን ነገር ስላጠፋሽ ነው እንደዚህ የተፈጠረው በዛ ጊዜ ብሎ የማስረዳት ግዴታ አለበት ሩታንም ይሄው እውነቱ ባለቤቷ ይኸው መጣለች ይሄ ነው በቃ የተፈጠረው ነገር የእኔ ስህተት እዚህ ጋር እዚህ ጋር ነው ያጠፋሁት ነገር ይሄ በዚህ በኩል ተቀይመሽን ከሆነ ይቅርታ አድርጊልኝ ብሎ ይቅርታ መጠየቅ ሲገባው በጣም ይጮሃል ይናደዳል ይበሳጫል ሩታንም ይበልጥ በቃ እንድትናደድ እንድትበሳጭ ነው ያደረጋት አያችሁ ቢያንስ እሱ እሷ እሱ በቃ እሳት ሲሆን እሷ ውሃ ስትሆን፣ እሷ እሳት ስትሆን እሱ ውሃ ካልሆነ ሁለታቸው የሚጨቃጨቁ በዚህ ልክ የሚከራከሩ በዚህ ልክ መልስ የሚሰጣጡ ከሆነ እንጀራ ቁርስርስ ነው በቃ። ትዳር ሁሉ መፍረስ እስከ መፍረስ ይደርሳል። ያሁሉ ጊዜ የገነቡት ያሁሉ ጊዜ የመጡት ያሁሉ ጊዜ ያሁሉ ፈተና ሳልፈው ዛሬ ላይ ደርሰው ትዳራቸው ሊበተን ጫፍ ደርሷል። ምክንያቱም አለመደማመጥ በጣም ብዙ ችግር ስለሚያመጣ ማለት ነው። ወደ ኤፍሬም ስመጣላችሁ ደግሞ ኤፍሬም ዛሬ ዝም ብሎ ቆይቶ ቆይቶ ሲጀምር አንተ ነፂ አብራው በህይወት በፍቅር አብራው እያለች ካብርሽ ጋር ጥሩ ጊዜ ሳሳልፉ እያንዳንዱን ነገር ከሀ እስከ ፐ ታቃለች ታውቃለህ። እና ነፂ ተጎድታ እያያት ወጠህ እንኳን አንድ ነገር ያላልክ ሰውዬ ዛሬ ዛሬ መጣ፣ በቃ አባወራ ሁን ወንድሜ አለውልህ። አድል ተለ ወንድሜ፣ ለስጋ ሩታን እዚህ ጋ ሙሉ በሙሉ ጥፋተኛ ናት ብለ እንደ ወንድም እንኳን ብታቀርበ፣ ሴት ልጅ ሃይሜ ላይ ይሄ ነገር ቢደርስ እርግጠኛውን የምናገረው ነገር ሂደህ አብርሽን ትመተው ነበር። የአብርሽ ባል ሀይሚው ወይም እንዴት ልበላችሁ፣ ይሄ ታሪክ በሀይሚ ላይ ቢደገም ሩታ በሀይሚን ተካትና እንደዛ ቢሆን ኑሮ በጣም ብዙ ነገር ታረግ ነበር፣ ግን ሩታ በአድ ስለሆነች አሁን አብርሽን ወግነህ፣ አይ አብርሽ ይህንን ነገር የሁለታችሁ ጉዳይ ነው ሁለታችሁ ስትስማሙበት ነው ይሄ ነገር መሆን የሚችለው። እና አንተ መሄድ ያለብህ ለሁለታችሁ ነገር ስለሆነ እሷ ሳትፈቅድልህ አትሄድ። ማስረዳት ያለብህ ነገር አለ። እዚህ ጋር የተፈጠረ ከባድ ችግር አለ። መጀመሪያ ይህን ችግር እዚህ ነው መፍታት ያለብህ ብሎ መናገር ሲችል፣ ወንድሜ አይዞ በርታ፣ እሷ ምንም አትሆንም። እኔ ያለው የምትፈልገው ነገር ካለ ካጎኑ አለውኝ። ከዛ ውጭ መጨማለቅ የለባትም፣ እንዲህ መሆን የለባትም። ስለዚህ አንተ የራስን ውሳኔ ወስነ ወደ ቦታ ጅራ ሄድ፣ ከዛስ ነፂን አገኛታለሁ እያለ ምን ቢለው ጥሩ ነው። ጸጥ አብርሽ ደግሞ ከሩታ አሁን ሄደ። ሩታ የምታስበውን ነገር ልንገርም፣ አንተ ነፂን ለብቻ ሄደ እንደምታገኛት እኔ ከሶስት ቀን በፊት ነው የተናገርኩት። እርግጠኛውኝ የምነግራችሁ ብዬ ነግሬያችኋለሁ። አብርሽ ነፂን ቡታጅራ ድረስ ሄዶ ወይሱ አዲስ አበባ መጣ ያገኛታል ብዬ ሙሉ በሙሉ ነግሬያችሁ ነበር። ይሄው ዛሬ አብርሽ ቃል በቃል ተናገረው። ውሸቴን ከሆነ ውሸታን በሉኝ ተናገሩ። ባለፈው ከሁለት ቀን በፊት እንደዚህ አላልኳችሁም? ብያችኋለሁ። እርግጠኛ ነኝ ያገኛታል ብያለሁ። ስለዚህ እችን ልጅ ለብቻው ሂዶ ማግኘቶ ራሱ ሌላ ታሪክ ነው። በቃ ሩታ ሌላ ነገር እንድታሰብ ወይ ደግሞ ነፂን እንዲህ እንዲህ ብሎ ዋሽቶ ምናምን ነገር ወይ ሆነ በሆነ ነገር አባብሏት፣ በሆነ ነገር አሳምኗት ምናምን ሩታን እንዲያስረዳት ነው እንዲያሳምናት ነው የሚሆነው። ከዛስ ማለት ነፂን ከዛስ ሩታ ደግሞ ኦቨር ነው የምትበሳጭው፣ የባሰ እና የማይረጋጋ ምን አስቸኮለው? እዛስ ምን የሚያስቸኩል ስራ ኑሮ ነው? የሁለታቸው ጉዳይ ነው አይደል? ሩታንም የሚጠቅም ነገር ነው አይደል? በቃ ቀስ ብሎ የሚደርስ ነገር ነው። እዚህ ከባድ ችግር ያለፈ ህይወት ያለው ነገር እየተከተለ እየተከተለ ከስር ከስሩ ዛሬ ላይ መጦ ከባድ ችግር እየፈጠረበት ነው። ስለዚህ ያለፈ አይባልም። ዛሬ ላይ መጦ ህይወታችሁን የሚበጠበጥ ከሆነ ያለፈ ነገር አለ ዛሬም ያለ ነገር ነው ማለት ነው። ይህንን ነው ልናገር የምችለውና ኤፍሬም በጣም ስለገረምከኝ ነው። እዚህ ጋር ሲጀመር ጣልቃ የመግባት መብት የለም። ከቻልክ ከካሜራ ጀርባ ወንድምን መምከር ይሄ ነገር ጥፋት አለብህ፣ ቁጭ ብለህ በዚህ መንገድ ማስረዳት አለብህ ብለህ መናገር እንጂ ሙሉ በሙሉ ሩታን ጥፋተኛ አድርገህ አብርሽ የፈለግከውን ነገር አድርግ እሷ በቃ ልታዳምጥ አልቻለችም፣ ልታወራት ምናምን ፈቃደኛ አይደለች ብለህ ያልሆነ ነገር እንድትናገራት አንፈልግም። ምክንያቱም አንተ ሚዛናዊ መሆን አለብን። ነፂ እዚህ ጋጇን ቆርጣ ሆስፒታል ገብታ በአብርሽ ምክንያት በቃ ያለፈ ታሪክ ነው። ያለፈ ያለፈ ታሪክ ከሆነ ታዲያ ዛሬ ላይ ለምንድን ነው መጣ እንዲህ ህይወቷ ሲኦል የሆነባት ነፂ? ከዛም አልፎ ሩታ ራሱ ስንት መከራ ነው እያሳለፈች የምትገኙ። ይሄ ነገር ደግሞ አንተን ሊያሳስብ ራሱ አልገባ። በጣም ነው ያናደድከኝ ኤፍሬም ማለት ነው። ሌላ መልካም ነገር ጥሩ ነገር እንኳን ቢመጣ ሩታ ጥሩ ነገር እንደሰርታለች ብላ አታወራም ነበር። አሁንስ በቃ ምንም አንተ እዚህ ጣልቃ መግባት አይጠበቅብም። ወንድምነህ መግባት ያለብህ ጊዜ ግን አሁን አይደለም። ጣልቃ ገብተህ ልታስታርቅ ምናምን ልትችል ትችል ይሆናል። ጥፋት ስታይ ይሄ ጥፋት ነው ልትል ትችላለህ። ግን እንደዚህ ምንም ማለት እውነቱ ፈጦ እየታየ ሙሉ በሙሉ ሸምጥጠህ በዚህ ልክ ሩታን ስትናገር አሳይ በጣም ነው የገረመኝ። ለካ ኧረ በጣም ይገርማል፣ ያሳዝናል። ሩታንቴንሽ እንኳን አንድ ፐርሰንት እንኳን ቆም ብሎ ሊረዳት ያሰበ ሰው የለም። ሴት ልጅ ናት እኮ ባሏ ከሌላ ሴት ጋር ያለውን የድሮም ፎቶን ቢሆን የድሮም ፎቶ የድሮም ቪዲዮን ቢሆን እኮ ማለት ነው። ሩታ ብዙ መረጃ አለኝ ያለች ነው ስቲል ነው እንደሚያገኛትን የተረዳችው ያመነችው። ያገኛትም አያገኛትም ውስጧ ያመነው እንደዛ ነው። ምክንያቱም የደረሳት መረጃ አለም። ይህ መረጃ ምንድን ነው ብሎ የማስረዳት ግዴታ ነበረበት። እንደዛ ማለት ስትችል፣ ግን ኤፍሬም በጣም የወረደ ንግግር ስለተናገርክ በጣም ነው ያዘንኩብህ። ነገ በኔ በኔ በል የነገሩ ወንዶች ግዳ አይሰጣችሁም። በእውነት ነው የምልህ እና ወንድምህ ያ ሁሉ ነገር እያደረገ ነፂን ራሱ በዛ ልክ ሲጎዳት እያየ ጸጥ ብሎ የነበርከው ልጅ አሁን ሩታ ላይ ለመውቀስ ሩታ ላይ ጣትህን ለመቀሰር ተነሳ። ግን ጣትህን አይተዋላ እንዲህ ስትቀስር አንዱ ወደ እሷ ነው አራቱ፣ ሶስቱ ግን ወደ አንተ ነው የሚያመለክተው። መጀመሪያ ራስህን ቆም ብለህ ፈትሸ እይ በእውነት እና አብርሽ ደግሞ በቃ ቡታ ጅራ ይሄዳለሁኝ ያለውን ነገር ሄጄ ሱዋን አስተካክላለሁ ያለህበት መምጣት ትችል ነበር እኮ። ግን ሩታን ብትወስዳት ምን ይቀነሳል? ምንድነው የፈራህ ነገር? ያስፈራህ ነ አሁን ለሩታና ለኔ ህይወት ነው የማስተካክለው ነገር ያለ ብላ አደለ? ሩታ አብራ ሄዳ ብታስተካክል ከነፂ ጋር ነፂን ብታገኛት ምን ይሆናሉ? ሩታ ልደባደባ ትልም ምናትልም አትልም። የራሷ ቁስል አለባት የራሷ ህመም አለባት። ያንን ነገር ለማስተካከል ነው እንጂ የምትሞክረው ምንም የምታደርገው የምትፈጥረው ችግር አይኖርም። ችግሯን ለመፍታት ነው የምትሄደው። ይህን ነገር እውነቱን ካንደበቷ ሰምታ ከነፂ ችግሮችን ለመፍታት እና ለማስተካከል ወይም ደግሞ አንተን ለማመን ነው እየፈለገች ያለችው እየጣረች ያለችው። አላምንህን ብትልም ማኖረው እስካሁን ጥላ ሄዳ ነበር። እሷም እኮ መሄድ ትችላለች። አንተ እንደሄድከው እሷም ጥላ መሄድ ትችላለች፣ ግን አንተን ለማመን እየሞከረች ነው። አንተን ለመረዳት እየሞከረች ነው። አንተ ጋር ያለውን እውነት ለማወቅ እየሞር እየጣረች ነው። አንተ ግን ይህን ነገር ልትረዳት አልቻልክ። በተቃራኒው በጣም እየጮክ ነው የምታወራት እና ይሄ ነገር መቆም አለበት ብዬ ነው ማስበው። ኤፍሬም ደግሞ ተው እረፍ፣ ቀን ያስተዛዝበናል። የእውነት ዛሬ ላይ በጣም እንደምትወዳት እንደምታከብራት ነበር የምናውቀው፣ ግን እንዲህ ጣትን ቀስረ ሮታን እረፊ እንደዚህ ምናምን ብለህ ደስ በማይል ንግግር ስትናገራት የራሷ ህመም እያላት እንዲህ በመናገር አዝኝባለሁ። ካንተ ይሄ አይጠበቅም ነበር። ታውቃለህ ሁሉንም ነገር የእውነት እና ይሄ መሆን አልነበረበትም። የራሳችሁን ሀሳብ አስተያየት ደግሞ አስቀምጡ። አብራችሁ ስለነበራችሁ አመሰግናለሁ። ነፂ እንግዲህ ሆስፒታል በጣም በከባድ ሁኔታ እንደምትገኝ እንግዲህ ኢንፎርሜሽን ደርሶኛል። እግዚአብሔር ይማርሽ፣ እግዚአብሔር ይርዳሽ፣ እሱ ያስተካክልልሽ፣ እሱ መንገዱን ይምራልሽ እያለን። ሁላችንም በጸሎታችን በዱዋችን እናስባት። እሷም ሰው ናት ሴት ናት ተጎድታለች፣ ተሰብራለች። እና ይሄን ነው ልል የምችለው። እኔ ሁሌም ቢሆን ከእውነት ጎን ነው የምቆመው። አብርሻውንም የራስህ እውነት ሊኖር ይችላል እንዳለህም በደንብ አምናለሁ ግን ስታስረዳ በተረጋጋ መንገድ ለሚስት በሚገባት መንገድ ለሚስት በምታምን መንገድ ነው። ለምን አላመንሽኝም ብለ እሪ ማለት አይጠበቅብም። ለምን ባለፈ ህይወቴ ብለ እሪ ማለት አይጠበቅብም። ለምን ያለፈ ህይወት ቢሆን ኖሮ ዛሬ ላይ አይመጣም ነበር። በቃ ያለፈ ህይወት፣ ያለፈ ታሪክ የሚባለው ዛሬ ላይ መጥቶ ህይወትን በቃ ምስቅልቅሉን ካላወጣ ነው፣ እዛው ተቀብሮ ከቀረ ነው። አሁን ግን የተቀበረው ራሱ ተነስቶ የተጣለው የተረሳው ተነስቶ መጦ ተከትሏል። እድሜ ልክንም ይከተላል። አሁንም ማታስተካከል ከሆነ ነገ ደግሞ አንዷ ሴት ወጣ እንደዚህ እሬ ትላለች። መጀመሪያ ፍቅር ነበረች፣ ከዛ ደግሞ መጀመሪያ ነፂ፣ ከዛ ፍቅር፣ ከዛ ደግሞ ሩታ በአንተ ምክንያት እንግዲህ እያለቀሱን ያሉ ሶስቱም። እና ይሄ መሆን የለበትም። ብቻ ግን ያሳዝናል። እኔ ነፂ በጣም ነው ያሳዘነች። ሩታን በቃ እውነት እያላት ግን በዚህ ልክ ሌላ ሰው ደግሞ ባለፈው ህይወቱ አትውቀሹ፣ አትውቀሹ እያላችሁ ደግሞ ስታወቅሷት ሳይ በጣም አመመኝ። እንደ አንድ ሴት ልጅ አይገባትም። ለሩታ እውነትን ነው ማወቅ የፈለገችው፣ እውነቱን ነው መረዳት የፈለገችው። አብርሽን ለማመን ነው እየጣረች ያለችው። ግን ምንም አንድ የሚያሳምናት ቃል ስላጣች ነው ይህንን ነገር እያደረገች ያለችው። አለቀ። ይሄ ሀሳብ የኔ ነው። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከተመቻችሁ ደግሞ ሀሳቤ ኮሜንት ላይ ያስቀምጡ። ትክክል ነው ወይስ አይደለም? እና የተነጋገርኩት የተናገርኩት ሀሳብ የሰጠሁት እናንተ ጨምሩበት። ስለነበረን ቆይታ አመሰግናለሁ። ባይ